አሰላሙ አሌይኩም ራ በተለይ በረካቱ የኔ ቤተሰቦች እንዴት ናችሁ? ዛሬማ ማለት ነው ቲክቶክ ላይ ሲዞር ሲዞር በጣም ደስ የሚል የአበባ አሰራር የምልግኝ በጣም አሪፍ ሙያ የሚያስተምሩ ማለት ነው። ግን ብዙ እይታ የላትም። ለምን በጣም እኮ ነው የምትችለው፣ በጣም ነው የሚያምረው። አሁን እነዚህን ክር የሚመስሉ እያቸዋለሁ፣ ብዙ ጊዜ እያቸዋለሁ ማለት ነው። ግን ጥቅማቸው ምን እንደው ለእራሱ አላውቅም ምን እንደሚሰራባቸው ለራሱ አላውቅም ነበር። ግን የዚችን ቪዲዮ ሳይ ግን በጣም ደስ አለ። ኧረ አበረታቷት። እኔ አሁን መማር ፈልጌ ማለት ነው ገና እያየሁ ነው። ገና መጀመሪያ ሳይ ነው መስራት ፈልጋለሁ። መማር ፈልጋለሁ። ልክ እንደሱ አድጌ መስራት ፈልጋለሁ። አበረታቱ። እንሻላ ከቻልኩበት እንደ በጣም ደስ ብለኝ ስጦታ ሁሉ ነው መሰራላችሁ፣ ከቻልኩበት ማለት ነው ግን ሞክረዋለሁ እነዚህን እቃዎችን የሚያስፈልጉትን ነገሮች አዝዤ ሞክረዋለሁ ማለት ነው። ግን እንደዚህ አሪፍ ነገር የሚያስተምሩትን ልጆች አበረታቱ። ዘረኞችን ታበረታታላችሁ፣ አንዱን ከአንዱ የሚያባሉትን ታበረታታላችሁ። ግን እንደዚህ ያሉትን እንግዲህ አታበረታቱም። ለምንድን ነው የማታበረታቱ? በጣም ጎበዝ ናት ማለት አሪፍ። አሪፍ ቪዲዮ እኮ ፊት ለፊት ላይ ሲወጣ ሌሎችም እንዲማሩ ያደርጋል ማለት ነው። እና የቲክቶክ ቪዲዮዎች ደግሞ አጫጭር ስለሆኑ በደንብ ብታሳየን ረዘም እያደረገች ብትሰራ ደስ ይለኛል እንደ እኔ ማለት ነው። እኔ በጣም ደስ ያለኝ አሁን እኔ ሞክረዋለሁ፣ ግን ቶሎ የምችልበት አይመስለኝም። እሷ ስሰራው ደግሞ ሳየው ቀላል ይመስለኛል። ሳየው በጣም ቀላል ይመስላል፣ ግን ስሞክረው እኔ እንጃ። አሁን ያው እቃዎቹን ልዘዝ እና የምር ሞክረዋለሁ። አለ በጣም ደስ ያለች ጉበስ ጎበዝ ነሽ፣ መምህር ጎበዝ ነሽ። ሴቶች ጎበዝ ናቸው። በነገራችን ማለቴ ሴቶች ጎበዝ ናቸው ማለት ነው። ሁላችንንም እኔ ምንም አላውቅም ነበር የሚገርምህ ማለት ነው በእጃችን የሆነን። አሁን ለምሳሌ ሰዎች አበባ ሲገዙ ወይም እንትን እንላለን ሲቆይን ይሄ ቀጣሉ። ቀጣሉ ሲሆን ይሄ ግን አይጠርቅም። ይሄ ግን እስከ መሸም ድረስ ብታስቀምጡት አይበላሽም፣ ምንም አይሆንም። ማስቀመጥ ትችላላችሁ፣ ጋውስ ማስቀመጥ ትችላላችሁ ማለት ነው። የኛው ግን የቁጣ የጽዋቱ ማለት ነው። እሱ አሁን ለምሳሌ ሲበላሽ ምናምን ቢያንስ እንኳን ሙንጭቅጭቅ አድርገን እንጥላለን። የዚን ሰዓት እንኳን ምን ምን እንዲያደረጉ ልብ ብለን አናይም። ልብ ብለን እኮ ብናይና ብናስተው ኖሮ መማር እንችል ነበር ማለት ነው እና አሁን እሷ የምታደርገው እንዴት ሰርከት ስራ እስኪ፣ የሚገባችሁ እያያችሁ። እሺ እኔ ዩ ይህ ዩ ካርቶን መሰለኝ ታችኛው ነው፣ ግን ሁሉም አብሮ ይታዘዛል። በጣም ነው የሚያምረው። የምር በጣም ነው የምትችለው። ደግሞ ለእሷ ግን ቀላል ነው። እስከሚችልበት ድረስ ይሆናለን። የሚከብደኝ ግን ሞክረዋለሁ። እንዲሁም እንደዚች አርጌ አበባ መስራት መቻል እፈልጋለሁ ማለት ነው። ያሳካልሽ በሉ ይሆናል መልካም ምኞታችሁን ግለጹልኝ። ከኔ ጋር መማር የምትፈልጉም እንማር። ሰምታችኋለሁ። እኔ በነጻ ነው መሰጣችሁ። እንደዚ ከቻልኩበት በየከለሩ የምትሰራው በየከለሩ ነው። ለሁሉም ለማንኛውም ሰው ስጦታ የሚሆን ለሙሽሮችም፣ ለሚወድም ወንድ ልጅ፣ ለምትወድም ሴት ልጅ፣ ለምትወድም የየሁሉም ከለር አለሁ። ይህን ሁሉን ያናቅም ነበር እስካሁን አበባ አበባ ነው ለወንድም ለህት ለእናት ለአባት የሚሰጥ ሁሉ በከለር ትሰራለች። ሸምታቸዋል። ጎበዝ ናት፣ ይብር የገባችው አበረታቷት። ቲክቶክ መሲ ነው የሚለው መሲ አባቷና ታቂ ነው የሚለው ቲክቶክ ላይ ማለት ነው። ያገኘት እሷን ነው። ሌላ አበባ የሚሰራን ያጋጥሙ ያቅም ለመጀመሪያ ሳይ ነው የመጀመሪያ ጊዜ ሳይ ነው እላችኋለሁ። ሽክ ያለ አበባ ትሰራለች። ስለዚህ አብራች ተከታተሉ። እነዚህ ደሞንትኖቹ ከለሮቹ አሉ ዲዚን እንዲያብለጨልጭ የሚያደርጉት እኔ እኮ ግርም የሚለኝ እስካሁን ድረስ ምን እንደሚሰራ ለራሱ ለምን እንደሚውል ለራሱ አላውቅም ነበር። እኔ ደሞ እንደው ይሻላል ሳልሞክረው ብቀር ዝሮ ቢበላሽብኝ አንድ ሁለት ሶስት ነው። ከዛ በላይ በደንብ አድርጌ ተጠንቀቂ የተሰራ እርግጠኛ ነሽር አድርጌ ይሰራል አደግ ያው በቀዩ ነው ስከርቶናል።

አሁን ሁሉንም ጠልባለሁ። ከዛም እማራለሁ። አድካሚ እንኳን አይደለም ስራውን እራሱ። እሺ የሞከርኩት ደግሞ አወራለሁ። ምግብ እራሱ ስትሰራ ማለት ነው። የተለያየ ዳቦ ትሰራለች። በጣም ነው የምትችለው። በጣም ያኔ በጣም ባለሙያ ናት። ብዙ አይነት ትሰራለች። እኔ እንዴት ይችላል? አበባ በእጅ ከሰራ ምን እንደምል። ሲያምር ሲያምር፣ የምር በጣም ነው የሚያምር። ትችያለሽ፣ ትችያለሽ። እዩ፣ አሁንም በእጇ ነው የምትሰራው።